እዚህ መልክ ጨርሰንለታል። ወደ ተላጃ እናስገባዋለን ማለት ነው። ስንፈልገው ብቻ በመጣት ነው። ቢያ በዛ ከተባለ ሶስት ሰዓት አራት ሰዓት አነሰ ከተባለ ብዙ ጊዜ ይቀመጥ፣ ብዙ ሰዓት ይቀመጥ። አነሳ ከተባለ ከአምስት ሰዓት በላይ እንጂ በታች አታርጉለት ማለት ነው። ሼር፣ ላይክ፣ ሰብስክራይብ አድርጉ ነትርሱ። ወጀዛኩም ላ ኸይረን ሰላም አለይኩም ወራህመቱላ ወበረካቱ፣ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ኒጋ አልሐምዱላ። እንኳን ለተከበረው ለረመዳን በሰላም አደረሳችሁ ብያለሁ። እዚህ ጋር የምንሰራው ያው እንደምታቁት ረመዳን የምንሰራው ጄሊና ክሬም ከረሜር እንሰራለን ማለት ነው። አብራችሁ ተከታተል ሼር ላይክ ስብስክራይ ማድረጉን አትርሱ። እዚህ ጋር እኔ ስሰራ በሊኬ ነው የምሰራው ጄሊ ለመስራት በ ጄሊና ክሬም ከረሜል ልሰራ አሁን፣ የነዚህን በሶስት አይነት ስለምሰራ ሁለት በዚህ ነው መለካው፣ ሶስት አርጊያለው ማለት ነው። እዚህ ጋር ደግሞ እንደዚህ በዛ ላይ ክሬም ከረሜል ለመስራት ለክቼ ነው የሚሰራው። አንድ ሁለት ሶስት ማለት ነው። ሁሉንም በዚህ ልክ ቀያስ አርጌ ጄሊውን አርጌበታለው። እዚህ ጋር ደግሞ ወተት ፓውደሩ ነው powder...

እዚጋ እንደምታዩት በፈላ ውሃ ነው የሚሰራው። እዚጋ የፈላ ውሃ አዘጋጅቻለሁ። እንደዚህኛው መስራት ሲሆን በዚህ በቀላሉ እንደዚህ እያረግነው አማምተ ነው እዚጋ እንጨምረዋለን ማለት ነው። እንደምታዩት አሁን ይህንን ደግሞ እንጨምረዋለን እዚህ ጋር እንደምታዩት በፈላ ውሃ ነው የሚሰራው። እዚህ ጋር የፈላ ውሃ አዘጋጅቻለሁ እንደዚህ እኛው መስራት ሲሆን በዚህ በቀላሉ እንደዚህ እያረግነው አማምተ ነው እዚህ ጋር እንጨምረዋለን ማለት ነው። እንደምታዩት አሁን ይህንን ደግሞ እንጨምረዋለን።